ጀግናው እንዴት አለ ዛሬም እንግዲህ እንደተለመደው እዚሁ ፓርክ ውስጥ ጋር ተገኝቻለሁ። እግረ መንገዴ ነው ወደ ቤት ስገባ አንድ ሁለት ማስታወሻዎች እስቲ ላስቀምጥልህ በሚል ነው። አይ ሆፕ ዛሬ ይህን ቪዲዮ በሚቀርጽበት ጊዜ ግንቦት 21 2017 ዓ ም ነው። ይህንን ቪዲዮ ከ10 ዓመት በኋላ አግኝተው ሊሆን ይችላል። ግን አሁን ባለንበት ሁኔታ አሁን ባለንበት ጊዜና ዘመን ላይ ማህበረሰባችን እውነትን ሊነግራን ሲገባ በተለይ ለወንዶቹ በእውነት በጽድቅ ሊቆሙ ለሚገባቸው ወንዶቹ፣ ለማህበረሰቡ፣ ለቤተሰቡ፣ ለሀገር መከታ ለሚሆኑት ወንዶቹ እውነትን እየነገረ ሊያስተምር ሲገባ ፍጹም ያታለሉን የተለያዩ ነገሮችን እያነሳን እንዳስታውስ እፈልጋለሁ። በተለይም ደግሞ ከትዳር ጋር በተገናኘ ማለት ነው ከትዳር ጋር በተገናኘ በተለያየ ሚዲያ በመንፈሳዊም ሆነ በሌላው በአስኳላው ትምህርት ወይም ደግሞ በመዝናኛው ቦታዎች ላይ በጣም ኦቨርስቴት ተደርጎ በጣም ከሚገባው በላይ ተለጥጦ እውነተኛ ትክክለኛ ትርጉሙን ይዞ ሳይሆን ላልተገባ ትርጉም ተላልፎ ተሰጥቶ የሚገኝ ቃል ምንድነው ብትለኝ ፍቅር ነው። ፍቅር ይበልጣል፣ ፍቅር ካላችሁ ሁሉም ነገር ይቻላል፣ ፍቅር ካለ ሁሉ ይቻላል። ይህንን ሰሞኑን በተለይ የደጋገምኩ የምሰማቸው የቅድመ ጋብቻ ስልጠናዎች አሉ። ሰዎች ይላኩልኝ፣ በቤተክርስቲያን የሚሰጡ እነዛ ቪዲዮች፣ እነዛ ድምፆች ላይ፣ እነዛ ትምህርቶች ላይ በተደጋጋሚ ይሰማዋሉ ያው እኔ እዛ ላይ ሰማሁት ልበል እንጂ ብዙ ቦታ የምንሰማው ነገር ነው አደለ ወዳጆቻችን የሚነግሩን ነው ማህበረሰባችን የሚነግረን ነው እንደዚሁ አይነት ሊቃውንት የተባሉት የቅድመ ጋብቻ ትዳርና ጉዳዩ ተያያዥ ጉዳዮች መካሪና አማካሪ ምንባዮችም የሚነግሩን ነገር ነው ምንድነው የሚነገረን ታዲያ ፍቅር ይበልጣል ስለዚህ አንተ የሆነች ልጅ ትተዋወቃለህ ከተመቻቻችሁ ከተከጃጅላችሁ ፈቃዳችሁ ፈቃድን የምትፈጽምልህ ከሆነ ፈቃዷን የምትፈጽምላት ከሆነ ላይክ ወደፊት የምትሄዱበትን ነገር ከተመቻቻችሁ፣ በቃ ከወደድካት በቃ ከወደድካት ከመውደድ በላይ ከፍቅር በላይ ምን አለ? ያ ነው የምትባለው። ከዛ ያለፈ ብዙ ነገር አይነገረን። ወይም ደግሞ ከዛ ያለፈ ብዙ ነገር ማወቅ እንዳለባት አታውቅም። ሳታውቅ ነው የምትገባው። ላይክ ሰሞኑን፣ እንደዚሁ አንድ ሁለት ልጆች በቴሌግራም አንደኛው ልጅ እንዳውም ጠለቅ ያለ ጥያቄ ነበር የጠየቀኝ በቴሌግራም ነበር ያወራ፣ ነው እና ሊያገባ ነው እርግጠኛ መሆን አልቻለም። ምንድን ነው እርግጠኛ መሆን ያልቻልክበት ነገር? ስለሱ አታውቅም። ኧረ አውቃታለሁ፣ በጣም ትወደኛለች፣ በጣም ወዳታለሁ። እሱ ብቻ አይደለም፣ ስለ ትዳር ታውቃለህ? ስለ ሴት ታውቃለህ? ሴት፣ አንተ ከትዳር ምንድን ነው የምትፈልገው? ትዳር ከሚባለው ተቋም ከተቋሙ፣ ከሴቷስ፣ በተለይ ደግሞ ከሚስት ምንድን ነው የምትፈልገው ስፔሲፊካሊ? ታውቀዋለህ? እንደዚህ አይነት እና ሌሎችም ተያዥ ፈጠጥ ያሉ ጥያቄዎች ጠይቀው፣ ላይክ ግራን የገባው ምን ለማለት ፈልገህ ነው? አልገባኝም፣ ግልጽ አልክልኝ። እንደዛ ከሆነ እንግዲህ አሁን አንድ አምስት ስድስት ሰባት ጥያቄዎች? መልስልኝ እነዚህን ጽፈ በጣም ጎበዝ ልጅ ነው፣ በእርግጥ አድንቄዋለሁ። ጥያቄ አንድ ስድስት ሰባት ጥያቄዎች ሰጥጦት ን በአንድ ጥያቄ ውስጥ ተደራርቦ የመጡ ናቸው እንጂ አራት ጥያቄ ካልተሳሳቱ የሰጥጦት በሚቀጥለው ቀን በተባባልነው ቀን በተባባልንበት ዕለት ላይ በሁለት ገጽ አድርጎ መለሰልኝ። ምንድን ነው መሰላቸው አሁን የሚታዘበው ታዲያ ብዙውን ጊዜ ይሄ ተራግቦ ተለጥጦ የሰማ ነው ፍቅር የሚባለው ነገር በትክክል ከዛ ሰው ከዛ ተቋም ከሚስታችን ወይም ደግሞ ከተቋማችን ከትዳር ተቋሙ ምን እንደምንፈልግ ሳናቅ ሳይገባን ሳንረዳው ሳንገልጸው እንድንገባ ያደርገናል ከዛ እዛ ውስጥ ከገባን በኋላ የምንፈልገውን ነገር ሳናገኘው መጎረባበጡ ሲመጣ ያው ተሸካከሙ ትዳር መስቀል ነው ትዋደዱ አልነበረም ዛሬ ፈተና መቶ ነው አጋንንት ፈተና ሆኖባችሁ ምቀኛ ምት ገብቶባችሁ ነው እገሌ ምቀኛ ሆኖባችሁ ነው እገሌ ምናምን ትባላላችሁ ዛስጨላይ ውሸት ነው በእርግጠኝነትን እስቲ አንድ ነገር ልንገራችሁ ወንድሞቼ። አንተም እስኪ ስማኝ አንድ ነገር ልንገርህ። ገንዘብ አገኘህ፣ መኪና ልትገዛ ፈለግ። በዚህ የትራንስፖርት ችግር ባለበት ከተማ ለምሳሌ አዲስ አበባን ብንወስድ፣ ወይም ሌላም የትኛው ከተማ ላይ በሌላ ሀገርም ብትሆኑ የትራንስፖርት ችግር ከተማችሁ ላይ ያለና የመጓጓዣ ችግር አለና ከስራ ቤት፣ ከቤት ስራ ቦታ፣ ልጆችህንም እንደዚህ የምታደርስበት ብትፈልግ፣ መኪና መግዛት ብትፈልግ፣ ገንዘብ አገኘና መኪና ለመግዛት ብትፈልግ ምንድን ነው የምታደርገው? ጀስት እንዳው ስታልፍ ያያት ቀለሟን፣ የወደድካትን መኪና ዋው፣ እቺ መኪና ታምራለች፣ እቺ መኪና ካልገዛዋት ትላለህ። በተቻለ መጠን እንደውም ሰሞኑን መኪና ልትገዛ ስለሆነ ባለሙያ ጋር እስክትሄድ እንኳን አያስችልህም። ኢንተርኔት ላይ ገብተህ ጉግል ታደርጋለህ። ለእንደዚህ አይነት ቦታ ለእንደዚህ አይነት የሚሆን ወጪ ቆጣቢ ወይም ነዳጅ ቆጣቢ ወይም ደግሞ ጠንካራ የሆነ ወይም ደግሞ አስር ቤተሰብ አባላት ነው ያለኝ፣ አስር ሰው መሸከም የምትችል ክፍለ ሀገር ብዙ ጊዜ ይወጣባታል ስለዚህ፣ ለክፍለ ሀገር የምትሆን ከምትፈልገው ዓላማ እንድትፈጽምልህ ከምትፈልገው ጉዳይ ጋር የተያያዘ አቅም ያላትን ፐርፎርማንስ ያላትን መኪና ትፈልጋለህ። አይደለም እንዴ? ስለዚህ አስር ቤተሰብ አለ፣ አስር ቤተሰብ ተሸክማ የምትሄድ መኪና ትፈልጋለህ። ምንም እንኳን የሆነች ሰፈራችሁ የመጣች ሰሞኑን አዲስ የመጣች ቪትስ ቀልብን ብትገዛውን ብትወዳትም፣ አንተ ግን የምትፈልገው መኪና አስር የቤተሰብ አባላትን የሚዝልህና ከከተማ ወጣ የምትልበት ቤተሰብ ጋር ጎራ ብለ የምትጠይቅበት ነው እና ቪትሷ ትወድቃለች። አይደለም፣ ስለወደድካት ብቻ ትገዛም። ከወደድካት ወደጃት አለው ብለ ከገዛት በኋላ እንዴት አድርገህ ቤተሰቦቹን እዛ ውስጥ ትከታቸዋለህ? በካርቶን አሽገህ ትከታቸዋለህ? አይሆንም። አይደለም። የምትፈልገውን ፐርፐስ ሰርፋ አታደርግልህም ያች መኪና። ልክ እንደዛውም ደግሞ ይህን በዚህ ብቻ አታቆምም እኮ። ለምን ብዙ ሚሊዮን ብር ነው የምታወጣው መኪና ለመግዛት። ለምሳሌ አምስት ሚሊዮን ብር፣ አስር ሚሊዮን ብር ታወጣ ይሆናል ለመኪና ለመግዛት። ከዛ ደግሞ ትሄዳለህ፣ ወደ ባለሙያ ትሄዳለህ። ከአንተ ፍላጎት ከምትፈልገው እንድትፈጽም መኪናዋ እንድትፈጽምልህ ከምትፈልገው ፐርፐስ ግዳጅ አንፃር ባለሙያው ደግሞ ካለው እውቀት ረጅም ዓመት ካካበተው እውቀት ምናልባትም ራሱ መኪና ገዝቶ ሲጠግን ከስህተቱ ከድክመቱ ከስኬቱም እንዲነግርህ ትፈልጋለህ። ይሄኛውን አይነት መኪና በገዛ ሁለቱም አይነት መኪናዎች ለአንተ ይሆነዋል፣ አስር አስር ሰው ይዙልሃል። ነገር ግን ይሄኛው መኪና በጣም ነዳጅ ይበላብሃል፣ ከፈለግከው ግን ጉልበት አለው የፈለግከው ገጠራማ ቦታ ልትወስዶ ትችላለህ። በጭቃ ውስጥ ልትወስዶ ትችላለህ። ዳገት ሊወጣልህ ይችላል። ቁልቁለት ሊወርድልህ ይችላል። ወንዝ ውስጥ ልትወስዶ ትችላለህ ምንም ሳይበላሽ። ያኛው መኪና አስር ሰው ቢሸክምም ነዳጅ ቆጣቢ ነው። ግን አሁን እንዳልኩ፣ እንደዚህ ጭቃማ ቦታዎች፣ ዝናባማ ቦታ ወይም ደግሞ ውሃ ጎርፍ ምናምን ያለበት ቦታ ልትወስዶ አትችልም ይላል። ይህንን ኬት ነው የሚነግርህ ከሙያው አንጻር ለረጅም ጊዜ ካካበተው ልምድ ካካበተው ልምድ ተነስቶ፣ ስለዚህ በደንብ አበጥረ አብጠርጥረ የትኞቹ መኪኖች ይሻሉኛል፣ የትኛው መኪና ስለምትፈልገውን አይነት መኪና ኦንላይን ስላገኘ ብቻ አደለም። በአንተ ከተማ በአንተ አቅም በገንዘብ በበጀት መግዛት የምትችለው አፎርድ ማድረግ የምትችለው የትኛው፣ ዛሬ መግዛት ብቻ አደለም አደለ፣ ነገ ደግሞ ረኒንግ ኮስቱንስ ስ እንዴት ይችለዋለሁ። ምክንያቱም መኪናዋ አስር ጊዜ ጠገነኝ ልትችላለች ትችላለች መጠገን ከፈለገች ደግሞ ስፔርፓርቷ ውድ ሆና መጠገኛ መለዋወጫ ውድ ሊሆን ይችላል። ወይም ደግሞ አስር ጊዜ ጠገነኝ የማይል መኪና ሊሆን ይችላል። በጣም ጥሩ መኪና፣ አንዳንድ ብራንድ የሆኑ ትልልቅ መኪናዎችን በስም የምታውቋቸው ከሆነ ማለት ነው አስር ጊዜ ጠገነኝ አይሏችሁም። አንድ ጊዜ ግን በአመት ሆጭ ያለ ሞቅ ያለ ብር ያስወጧቸዋል። አንድ ጊዜ አንድ ወጪ ካወጣችሁባቸውና ጥሮ ሰርቪስ ከተደረጉ በኋላ ግን ረጅም ጊዜ ያገለግላሉ። እንደነዛኞቹ ደግሞ እንደ ኮሽኳሻዎቹ ደግሞ አስር ጊዜ ቶሎ ቶሎ አሁንም አሁንም ሰርቪስ አይፈልጉም፣ ብዙም ወጪ አያስወጧቸውም። እንደነሱ ደግሞ ቶሎ ቶሎ ወጪ በማስወጣት ደረጃ ማለት ነው። እና አስባቸው እንግዲህ፣ አሁን ያነሳዋቸውን ንጥቦች አስባቸው። እነዚህ እነዚህ ነገሮች አልፈለግን፣ እነዚህ እነዚህ ነገሮች ታካትታለህ ና ወይም ና አስጠኝ። እነዚህ እነዚህ ነገሮች ግምት ውስጥ ትከታለህ እነዚህ ነገሮች ግምት ውስጥ ከተህ ያዋጣኛል ወይ አያዋጣኝም ይሆናል ወይ አይሆንም የሚለው ትወስናለህ ማለት ነው። እና ከዚህ ጋር ተያይዞ ታዲያ ከዚህ ጋር ተያይዞ ቤት መግዛትም ጋር ስትመጣ እንደዚያ ነው ሎዝ አስፈልጎኛልና ሎዝ ልገዛ ነው። እ ከዛ ጋር ተያይዞ ታዲያ ቤት መግዛት ጋር ስትመጣ ይሄ ነው። ቤት መግዛት ጋር ስትመጣ ልክ እንደዚሁ ነው። የሆነ ሰፈር ስትገባ ይህኛው ቤት ወድጄዋለሁ፣ ይህን ሰፈር ወድጄዋለሁ፣ ቤቱን ቀለሙን ወድጄዋለሁ፣ ወይም ሌላም ነገር ሀውካም ለምንድን ነው የፈለከው? ከማጋ ነው የምትኖርበት? እስከ መቼ ነው የምትኖርበት? አፎርድ ማድረግ ትችላለህ ወይ? ከዛ በኋላ ሜንቴናንስ ኮስቱን ውስጥ ትችለዋለህ ወይ? እነዚህ ሁሉ መግባት አለባቸው አይደል? አንተና ሚስት ብቻ ናቸው ያላችሁት፣ ለምሳሌ ለጊዜው። ከዛ በኋላም ልጅ ለመውለድ ምናልባት አምስት ስድስት ልጅ ልትወልዱ ትችላላችሁ። ከዛ ያለፈ ግን አንተ ልጆቼ ከዛ ውጭ ሌላ ቤተሰብ ላይኖራችሁ ይችላል። ግን አንድ ሺህ ካሬ ላይ ምናልባት ስድስትና ሰባት ስምንት መኝታ ቤት ያለው ቤድሩም ላይ ያስፈልግ ይችላል። ወይም ደግሞ አንተና ሚስት ብቻ ከሆናችሁ ልጅ ል ከሌለበት እነዚህ እነዚህ ነገሮች ብቻ ግምት ውስጥ ከታል አይደል። ቤቱ የተሰራበት ሁኔታ፣ ያለበት ሎኬሽን፣ ከዛ በኋላም ደግሞ ቤቱ ከተረከባችሁት በኋላ ሜንቴናንስ ኮስት ይፈልጋሉ ወይም ሬኒንግ ኮስቱ እንዴት ነው ያንን ቤት ረን ለማድረግ የውሃ የመብራት የሌሎች አካባቢ ወጪዎች፣ የጋራ ወጪዎችን እንዴት ነው ጭምችላቸዋሉ አስተናግዳል። አስቡት ወንድሞቼ፣ ግዑዝ ለሆኑት ቤቶች በዶማ ብትመቷቸው፣ በመዶሻ ብታፈረክሷቸው፣ ምንም የማይሉ ግዑዝ የሆኑ መልስ የማይሰጧቸው ቤቶች ስትገዙ ወይም ደግሞ መኪና ወስዳችሁ ገደል ብትከቱት፣ ብታጋጩት፣ ነዳጅ ብትከለክሉት፣ ሌላም ሌላም ነገር ብታደረጉበት፣ መልስ የማይሰጣችሁን እቃ ስትገዙ ይህን ያክል ጊዜ ተጨንቃችሁበታል። ይህን ያክል ጊዜ ወስዳችሁ ስለዛ መኪና ስለዛ ቤት አጥንታችኋል። ይሆነኛል ወይ ያዋጣኛል ወይ ኢንቨስት እንዳደረኩበት ያቆየኛል ወይ የፈለግኩትን ነገር ይሰራልኛል ወይ ብላችሁ ራሳችሁ ብቻ ሳትሆኑ ባለሙያም ጭምር ጠይቃችሁበታል። ነገር ግን ሀገርን የምትገነቡበት ማህበረሰብን የምታንጹበት ትውልድን የምታንጹበት ቤተሰብ የምትመሰረቱበትን ትዳር ስትይዙ ስትገነቡ ግን ስለዛች አብራችሁ ስለምትኖረው ስለዛች አብራችሁ ስለምትቀጥለው ቀሪ ህይወታችሁን ዘመናችሁን አብራችሁ ስለምታሳልፈው ልጆችን ስለምትወልድላችሁ ልጆቻችሁን ስለምታሳደገላችሁ ሴት ግን ይህን ያክል አታጠኑ። ይህን ያክል አናጠናም ናቸውን? ይህን ያክል አናጠናም ይስ፣ ኮድድካት ነው ተመቸች። ልጅቷ በጣም ፈኒ ነች፣ በጣም ደስ ትላለች፣ የዋህ ነች፣ ምስኪን ልጅ ነች፣ ጭምት ነች፣ ምናምን በቃ አለቀ። ይሄ ብቻ ነው ቀሪ ዘመንን የዛ፣ ከአሁን በኋላ 30 40 50 ዓመትህን አብረህ የምታሳልፋትን ሴት ይሄን ብቻ ነው የምታየው። ሪሊ እሷኮ እንደ መኪናውና እንደ ቤቱ የሆነ ነገር አዛት ዝም ብላ ትታዘዝም። ላይክ ለምሳሌ ቤት ስትገባ በሩን ትከፍተዋለህ፣ ዝም ብሎ ይከፈታል። በቃ አልከፈትም ዛሬ ደብሮኛል አይደል መኪናዋን ታስነሳታለህ፣ ትሄዳለች። ነዳጅ ካላት ከቆሰቆስኳት ትሄድልሃለች። ዛሬ አልሄደልህም ደብሮኛል አትልም። እንደዛ ልትል አትችልም። በስመ አብ ፀሐይ ወጣች ሞቅ አለች። አሁን እኮ ነው ዝናብ ዝንብ ያባረው፣ ደስ ትላለች። ለነገሩ እና አስበው እንግዲህ እነዛ ጉዑዛን ለሆኑ መኪናዎች፣ ጉዑዝ ለሆነው ቤት ገንዘብን አውጥተህ ቀሪ ዘመንን ከአንተ ጋር እንዲኖር ፈልገህ ምናልባት ከቤተሰቦች ጋር እንዲኖር ፈለገ ያ ንብረት እሱ ብቻ አይደለም ብታልፍ ብትሞት እንኳን ለልጆች አወርሰ ልታልፈው የምትፈልገውን ያንን ንብረት እንዴት አበጥረ አብጠርጥረ እንዳጠናው ይው መሰረቱ፣ ውሃ ልኩ፣ የተሰራበት ነገር። መኪናዋንም እንደዛ ሁሉ ብዙ ነገር አበጥረ። ያንተ ብቻ ሳይበቃ ያንተ ብቻ ሳይበቃ እንደገና ባለሙያ ጠርተ አሳይታል። ስንት ጊዜ ቤቱን አስፈተሻል። እርግጠኛ ናቸው ይህን ነገር ብር ላውጣበት፣ አስር ሚሊዮን ሆጭ አድርግልህ ላፍስስበት። ትዳርጋ ስትመጣ ከአስር ሚሊዮን ብር የሚበልጥ በገንዘብ የማይተመን ህይወትህን ነው የምትሰጣት። መልሰህ የማታገኘውን እድሜህን ነው የምትሰጣት። መልሰህ የማታገኝ ገንዘብህ ቢጠፋ መልሰህ ታገኘዋለህ። ምናልባት ልጆችን ብታጣ መልሰህ ልታገኛቸው ትችላለህ። እድሜህ ግን መልሰህ አታገኘውም። በሰላሳ ዓመት ያገባው በአርባ ዓመት የተፋታው እንደገና ተመልሼ በሰላሳ ዓመት ሄጄ ማግባት አልችልም። አቭ ሎስ ቴን ይርስ ከአሁን በኋላ እንደገና ላግባስል በ30 ሚኒት ላይ እንዳለሁት ሄኖ ኮኛ አይደለም ማለት ነው አብሎ 3 10 years አክቹአሊ። ከዛ በኋላ ያለፉትን 13 ዓመታት ወንድም አለ። ይሄንን የምነግርህ እኔ ታላቅ ወንድምህ አንተ ከኔ ተሻለ ህይወት እንድትኖርልኝ ስለምፈልግ ነው። በተለይ ደግሞ ከኔ ተሻለ ህይወት ማለት የበላ እየጠጣ እየጨፈርክ እንድትኖር አይደለም። አባትህ ወደዚህ ምድር ሲያመጣ በዓላማ አምጥቷልና ያንን ዓላማውን ፈጽመህ ደስ አሰኝተው ታልፍ ዘንድ ያንን ዓላማ በመፈጸም ውስጥ ደግሞ ደስታም እንዲሁ ፍጹም ይሆን ዘንድ ደስታም እንዲሁ ሙሉ ይሆን ዘንድ የተሟላ ይሆን ዘንድ፣ ዛሬ ይህን አንነገርም። ዛሬ ይሄ አይነገረንም። ዛሬ ይሄ ነገር ሌታሉን። ከዓለም አይደለም መንፈሳዊ ከሆኑ ቦታዎች እንኳን አይነገረንም። ሶልሜት በቃ ሶልሜት በሉት፣ እንደዛ ነው እኮ የልብ ወዳጅ ማለት ነው። የልብ ወዳጅ ማለት ሚስት አደለችም። ሶልሜት አደለችም ሚስትህ ሶልሜት የሚባል ነገር እዛ ሆሊውድ የተፈጠረ ነገር ነው። አስር ጊዜ በዘፈን እና በፊልም እየተደጋገመ ስንሰማው ስንሰማው ስንሰማው እውነት መስሎ እውነት ሆኖ እውነት ታክሎ ተቀመጠ። አሁን ውሸትነ ስንለው ራሱ አእምሯችን አይደለም፣ እውነት ነው ይለናል፣ ይሞግተናል መልሶ። ለምን ፎር ዘ ላስት ሰርቲ ፎርቲ ይርስ ወይም ፊፍቲ ይርስ በሆሊውድ ተቀነባብሮ የተጋት ነው። በዘፈን በፊልም የተጋት ነው። ዛሬ በድራማውም በምኑም እኛም ሀገር እንደዚሁ እየተደረገ ነው። የሚባል ነገር የለም፣ የሚባል ነገር የለም። አንተ ከሌላ ቦታ ነው የመጣው። እሷ ከሌላ ቦታ ነው የመጣችው። ሁለታችሁ የተለያዩ የተለያያችሁ ሰዎች ናችሁ። ፍጹም አንድ አይደላችሁም። አንድ ልትሆኑ አትችሉም። ስለዚህ እሷ የመጣችበትን በተለይ ማወቅ መቻል አለብህ። ለሴት ልጅ ያ በጣም ማንዳቶሪ ነው። ትላንት የመጣችበትን ዛሬ፣ ካሁን በኋላ ከአንተ ጋር ልትኖር ያላትን ማወቅ መቻል አለብህ። አይ በጌታ ሆናለች፣ አሁን እኮ እንደ በፊቱ አይደለችም። ዘፈኑን ትተዋለች፣ አሁን በጌታ ሆናለች፣ የጌታ ልጅ ነች። ሲደልሉ ነው። ወንድም ማለት አትሸወድ፣ አትሸወድ። ስለዚህ ወደ ትዳር ስንገባ ልክ መኪና እና ቤት ስንገዛ እንደተጨነቀ ነው፣ ጎግል አድርገን ስለ መኪናዎቹ ስለ ቤቶቹ ጠባይ እንዳነበብ ነው፣ እንዳጠና ነው፣ ከኛ አልፎ ተርፎ ባለሙያ ቀጥረን እንዳስጠና ነው፣ እንዳስፈታሽ ነው። ለምን ሲባል ከዚህ በኋላ ቀሪ ዘመኔን ከኔ ጋር እንድትኖር ፈልጋለች መኪና ይሄ ቤት እኔ ካለፍኩ በኋላም ደግሞ ለልጆቼ ለልጅ ልጆቼ ሌጋሲ ማስቀጠል እፈልጋለሁ ማስታወሻ ይሆናቸዋል ብለህ አስበህ ተጨንቀን እንደምትገዛው ቤትና መኪና ሚስት ጋር ስትመጣም እንደዛ ነው መምረጥ ያለብህ። አበጥረ አብጠርጥረ መምረጥ አለብህ። ወንድ ማለት ቀልድ ነው። ፍቅር ካለ ሁሉ አለ፣ ሁሉ ይቻላል ሲደልሉ ነው ሲሸውዱ ነው። የሚባል ነገር የለም፣ የሚባል ነገር የለም። አባቶቻችንም እንደዛ አልኖሩም። ይሄኛው አባት ልጁን ያውቋል፣ ያኛው አባት ልጁን ያቃታል። ሁለቱ አባቶች እንዴት ነው ካንተ ልጅ ብትጋባ ከኔ ልጅ ብትጋባ ዝምድናችን ይጠነከራል። ይሄን አንተ ያሳደከውን የመሰለ ጀግና ወንድ የኔ ልጅ ልታገባ ይገባል ተብሎ ተሻምቶ ተቻክለው ነው የሚያጩለት፣ እሷም የምትጫጨው፣ እሱም ለእሷ የሚታጨው። ምክንያቱም ከዚህ የመሰለ ጀግና አባት እችን የመሰለ ትውት ልጅ ተገኝታለች፣ ከዚህ የመሰለ ጀግና አባት ይህን የመሰለ ጀግና ቆፍጣና ጠንካራ ሰራተኛ ትጉህ የሆነ ወንድ ተገኝቷል። ይሄ ልጅ ሊያመልጠን አይገባም፣ እቺ ልጅ ልታመልጠን አይገባም ተብሎ። ለምን አበጥረው ስለሚታወቁ በቤተሰብ ጀምሮ ልጆቻቸው ስለሚታወቁ ያሳደጋቸው ማን እንደሆነ ስለሚታወቅ፣ ቤተሰባቸው ማን ነው ሲባል ያሳደጋቸው ማን እንደሆነ ስለሚታወቅ፣ እነዛ ልጆች ደግሞ የዛ ቤተሰብ ልጆች ስለሆኑ አንተም እንደዛ አሁን ዛሬ ላይ ያው ችግሩ ቤተሰብ አይመርጥልንም። ቤተሰብ ባይመርጥልንም ግን አንተ ይህንን ማድረግ አለብህ፣ ልጅቷን በደንብ ማወቅ አለብህ፣ በደንብ ፈትሸህ። ፍቅር ይበቃል ምናምን አይደለም ኖ ኖ ኖ አላማሽ ምንድነው ወዴት ነው የምትሄጂው ምንድነው የምትፈልጊው እኔ ከትዳር ይሄን እንፈልጋለሁ ከሚስት ይሄን እንፈልጋለሁ ከአንቺ ይሄን ማግኘት አለብኝ ከአንቺ ይሄን ማግኘት አለብኝ ከአንቺ ይሄን ምን ሆነላል እኔ ደግሞ ይሄንን አደርጋለሁ ይሄንን አደርጋለሁ ይሄ ነው ግዴታ ነው ይሄ ግዴታ በእነዚህ ጉዳዮች ላይ የምንስማማ እኮ ነው እነዚህን ዲማንዶችን እነዚህን ፍላጎቶችን ሚት ማድረግ የምትችል እኮ ነው መፈጸም የምትችል ይሆናል አንተ ልጅ ትፈልጋለህ እሷ ለአፏ ዝም ብላ የፌክ ልጅ ይፈልጋሉ ትላለች፣ ግን ውስጧን ብትመረምረው ወይም ታሪኳን ስታጠናው ልጅ መውለድ አትችልም፣ ልጅ የሚባል ነገር አትፈልግም። የተለያየ ምክንያት ሊኖራት ይችላል። ምሳሌ ነው የምነግርህ። ከዛ ፍቅር ያሸንፋል፣ ፍቅር ይበልጣል፣ ፍቅር ካለ ሁሉ ይቻላል፣ ገለመኔ ትባላለህ። ስትገባ ጓ ልጅ መውለድ አልፈልግም አሁን ወይም ደግሞ አንድ ልጅ ወልጃለሁ ከዚህ በኋላ ስራ ሰርቼ አንድ አራት ዓመት ስራ ሰርቼ ከዛ በኋላ ሁለተኛ ልጅ የምደግመው ገለመኔ ትባላለህ። ሌሎችም ነገሮች እንደዛ ሌሎችም ነገሮች እንደዛ አትታለ ወንዶቻችን ዛሬ ላይ እየተታለሉ የመጡት ነገር ያ ነው። በትዳራቸው ውስጥ ባሪያ ሆነው ጅል ሆነው ትዳራቸው ላይ በባርነት ትዳራቸው ላይ ካገኙ በልተው ካጡ ተደፍተው የሚኖሩ ወንዶች በአደባባይ ሲወጡ ምን ይጠቅማሉ? ምንም እኮ አይጠቅሙም። ምንም ጠላት እየቆሰቆሰ ብሶታቸውን እየቆሰቆሰ እሳት ውስጥ ሊከታቸው ይችላል። ለምን እቤታቸው በብሶት ውስጥ ነው የሚኖሩት። እቤት ውስጥ በብሶት ነው የሚፈልጉትን ነገር አላገኙም። የምትፈልጉትን ነገር ታገኛላችሁ፣ ፍቅር ካላችሁ ሁሉ ይቻላቸዋል ተብለው ተሸውደው ነው እና ተረት ተረት ተነግሯቸው ነው እና የገቡት። ሲገቡ ግን እንደዛ ሆኖ ሳያገኙት ሲቀር በብሶት ነው የሚኖሩት፣ በብስጭት ነው የሚኖሩት። እንደዚህ አይነት ትውልድ አቅመቢስ ለባህርነት የተመቸ ይሆናል። ያው ሊቅና ሊቃውንቱ እነዚህ ተማርን የሚሉት የትዳር መካሪና አማካሪ የሚሉት ትውልዱ እንደዛ እንዲሆን ይፈልጋሉ። ከዚህ በፊት ደጋግሜ የሰራኋቸውን ያቸው ሂድና እንዲሆን ይፈልጋሉ። ኃይለኛ፣ ጀግና፣ ቆፍጣና እንዲሆን አይፈልግም። ደለሉ ያስገብሩታል፣ እየደለሉ ያኖሩታል። ስለዚህ ወንድም አለም ቀድሜ እንደነገርኩ ቤትና መኪና ስትገዛ በደንብ አድርገህ ፈትሸ እንደምትገዛው ሁሉ አጥንተ አጥንተ ትላንትና ማን ኖረባቸው፣ ትላንት ሰው ከኖረባቸው ሰው ገብቶባቸውም ከነበረ ማን ነበር የያዛቸው፣ መኪናዋን ማን ነበር ሲነዳት የነበረው ብለ አጥንተ፣ ቤቱን ማን ነበር ሲኖርበት፣ እንዴት ነበር የያዙት፣ እንዴት ነው የገነቡት፣ በምን ላይ ነው የመሰረቱት፣ ምን አድሰውልታል፣ ያንን አጥንተ እንደምትገባ ከዚህ በኋላ ብኖርበት እችላለሁ ወይ፣ ለልጆች የማውርስ እችላለሁ ወይ ጥሩ ሀብት አትርፍ የላቸው ሰጥቻቸው መሄድ እችላለሁ ወይ? ብለህ እንደምትገባ ትዳሩ ውስጥ ስትገባ የምታገባ ሴት ማን ነች? ማን ያሳደጋት? እንዴት ነው ያደገችው? ከማጋ ነው ያደገችው? ምን አይነት ጓደኞቿ አሏት? እናቷ ማን ናቸው? አክስቷ ማን ነው? አባቷ ማን ነው? ያንን አጥንተ ገባ። ወንድም አለም ያልኖረችበትን ያላደገችበትን ያልተሰጣትን ነገር ልሰጣት አትችልም። በፍቅር ሁሉ ይቻላል ብለህ አትሸወድ። ወንድም አለ አትሸወድ አይኖ፣ አንተ ፓወርፉል ኃይለኛ፣ ጀግና፣ ቆራጥ፣ ደፋር ወንድ እንደሆንክ እንደምትሆንም አምናለሁ። ግን በፍቅር በሁሉ ይቻላል ተሸውደህ እንዳትታለልክ ገደል እንዳገባ። ወንዶቻችን ዛሬ ዛሬ በዚህ እየተታለሉ ነው። ወንዶቻችን ዛሬ ዛሬ ፍቅር ያሸንፋል እየተባሉ ፍቅር ይበልጣል እየተባሉ ፍቅር ካለ ሁሉ ይቻላል ሁሉ ይኖራል እየተባሉ ትዳር ውስጥ ገብተው ተስፋ ያደረጉትን ማግኘት የፈለጉትን ማግኘት የፈቀዱትን ነገር ማግኘት ሳይችሉ ማለት ነው። ማግኘት ሳይችሉ ብቻ አይደለም፣ ለማግኘትም ዳገት እየሆነባቸው ማሰብ እራሱ እስኪያቅታቸው ድረስ። በዚህም ደግሞ ኃይላቸው ከራሳቸው ከክንዳቸው ይርቃል። ጉልበታቸው ከጉልበታቸው ከሰውነታቸው ይርቃል። ወኔ ያጣሉ። በርታልኝ ወንድም አለም ይህንን ነበር እያሰብኩ የመጣሁት። ሰሞኑን ከአንዳንድ ወንድሞች ጋር እየተወያየንበት ነበርና። በርታ በርታ